አረ፣ ጎበዝ ጉድ ሆነናል ያለው ማን ነበረ? አረ በስመ አብ! ሁላችንም በትላንትናው ዕለት በአርቲስት ገነት ንጋቱ ቤተሰቦች ፕራንክ ተደርገናል። አንቺ ቦርጭ አውጣሽ እንዴ ካራ አረገሽ እያሉሽ አ ምን ምን ምን ምን ጥሩ ተመኝተውልኛል አይደል? አረ በጣም አሪፍ ነው እናቴ። እግዚአብሔር ሰጠኝ። እንግዲህ ክርስትና እናት ለኔ ነሽ። ይቆርጭ አይቀር በእውነቱ ጢባጢቤን የተጫወቱብን በትላንትናው ዕለት ገነት ንጋቱ በኢንስታግራም ገጿ ላይ ይህንን ፎቶ ማለትም የተወለደ ሕፃን ልጅ ፎቶ እግዚአብሔር ይመስገን ከሚል ጽሑፍ ጋር ፖስት ማድረጓን ተከትሎ ከዚህ ቀደም እርጉዝ መሆኗን ጠርጥረን ስለነበረ በቃ ወልዳ ነው ብለን ሁላችንም እንኳን ደስ ያላችሁ የሚል የምስራች አስተላለፍን። እውነት ሆኖ ተገኘ ወይ? በእውነቱ ተሳስቼ ስላሳሳትኳችሁ ይቅርታ አድርጉልኝ። ለምንድን ነው መሰላችሁ የምስቀው ማለት እንዴት እንዳላየሁት ራሱ እኔ ግራ ገብቶኛል። ምክንያቱም የልጃቸው ምርቃት የነበረው ከአንድ ወር በፊት ነውና፣ ገኒ የምርቃት ፕሮግራሙ ላይ በጣም ስትጨፍር ስትዘል ነበረ። እንዳልኳችሁ የምርቃት ፕሮግራሙ ከአንድ ወር በፊት ነበረ የነበረው እና አሁን ወለደች ካልን ያኔ ስምንት ወሯ ነበረ ማለት ነው። በስምንት ወሯ አንድ ነፍሰ ጡር እንደዚህ ትጨፍራለች ወይ? ኧረ በፍጹም። ምን እንደምል አላቅም ብቻ ተሳስቼ ያሳሳትኳችሁን በሙሉ ይቅርታ ለመጠየቅ እፈልጋለሁ። በነገራችን ላይ ገኒ ብቻ ሳትሆን ቅዱስና መክሊትም የህፃኑን ልጅ ፎቶ ፖስት አድርገው ነበረ ይሁ እናም፣ ትላንት ገኒ አምስተኛ ልጃቸውን በሰላም ተገላገለች ብዬ ፖስት ካደረግኩ በኋላ የተለያዩ የመረጃ ምንጮች ይደወሉልኝና፣ ኧረ ተሳስተሻል በአሁኑ ገኒና ልጆቿ ፕራንክ አድርገውሻል። ገኒ እግዚአብሔር ይመስገን ብላ የፖሰተችው የህፃን ልጅ ፎቶ ማለትም እጇን ይዞ የሚያሳይ ፎቶ የወንድሟ ልጅ ነው። የታናሽ ወንድሟ ልጅ ነው። ሄመን ሆስፒታል ነው የተወለደው ህፃኑ ብለውኛልና ው ፕራንክ ተደርገናል ለማለት ነው። ገኒ እርጉዝ መሆኗ እንደተወራ ሰምታለች፣ ደርሷታል፣ ቪዲዮዎችን አይታለች። እናም ይሄን ህዝብ እስኪ ለአንጫጫው ትንሽ በማለት ነው እንግዲህ እንዲሁ በደፈነው እንደወለደች እንድናስብ እግዚአብሔር ይመስገን የሚል ጽሁፍ ጨምራ ይህንን ፎቶ የፖሰተችው እንጂ የእሷ ልጅ አይደለም። ገኒ አልወለደችም። በዛሬ ዕለትም ከጓደኛዋ ከአርቲስት ትግስት ግርማ ጋር አንድ ቪዲዮ ፖስት ተውልናል እና ብዙ ተመልካቾች ሄደው የታለ ልጁ ሆድሽ እኮ ምንም አያስታውቅም የሚሉ ኮሜንቶችን እየጻፉላት ነበረ። ቴጂም ነጠላ እያለበሰቻት እንዴ፣ ምንድ ነው ቦርጭሽ፣ ወይስ አረገዝሽ? አረገዝሽ እያልኩ እያወሩብሽ ነው ምናም ብላት እንግዲህ ያሰቡልኝ እኔ ተመኙልኝ ነው ስትል ሰምተናት። አልገኒንም ፕራንክ ተደርገናል። ተሳስቼ ላሳሳትኳችሁ በሙሉ ይቅርታ አድርጉልኝ። ምክንያቱም ከወር በፊት ነበረ ልጃቸው መክሊት በሕግ የመጀመሪያ ዲግሪዋን ይዛ ሰፋ ያለ ድግስ የተደገሰላት ለምርቃቷ። እዛ ፕሮግራም ላይም ገኒን አይተናታል ስትዘፍን ስትጨፍር እንደፈለገች ስትሆን ነፍሰ ጡር እንደዛ አታደርግም እናም ለምን እንዳልገመጥኩ አታውቁብኝም ብዙ ጊዜ ስሳሳትና እንዴት እንዳልገመጥኩ ግራ ገብቶኛል እኔ ራሱ ምን ሆኜ ነው ነው ያልኩት እንግዲህ የበዓሉ ድባብ ሊሆን ይችላል ይቅርታ አድርጉልኝ ሁላችሁም የገኒ እርግዝናና የመውለድ ወሬ በዚህ ልክ በስፋት የተሰራጨበት ምክንያት አንደኛ እንድትወልድም ልጅ እንድታገኝም ካለን ፍላጎት ነው። ልጆች አሏት፣ ልጃታ አይደለም። ነገር ግን ከልጆቹ አባት ከረዳት ፕሮፌሰር ሙሉጌታ ጀዋሬ ጋር ከ14 ዓመት የፍቺ ቆይታ በኋላ ዳግም የተሞሸሩት ከአምስት ወራት አካባቢ በፊት ነበረ። እናም እርቃቸውን የሚያጸና አምስተኛ ልጅ ቢወልዱ ብለን ከመመኘት የተነሳ ሆዷ እንግዲህ አሁንም አልለየም። በነገራችን ላይ አድማጭ ተመልካቾቼ፣ ምናልባትም እንግዲህ እርጉዝ ልትሆን ትችላለች። ምክንያቱም ብዙ ቪዲዮዎቿን አየሁኝ እርግ ውስጥ ትመስላለች። እንግዲህ እናት አባቶቻችን እንደሚሉት ሽልም ከሆነ ይገፋል፣ እናየዋለን። ቢሆንላት ቢያደርግላት ምኞታችን ነው። በክፉ አሰበንባት አይደለም። የገኒን መውለድ በዚህ ልክ ስናወራላት የነበረው ገኒና ቤተሰቦቿ አሁን ላይ ዩቲዩብ ላይ ተጽዕኖ ፈጣሪ ከሆኑ ቤተሰቦች መሀል ናቸው። የየዕለት ዕለት የህይወት አካሄዳቸውን የኑሯቸውን ሁኔታ ፖስት ያደርጉልናል። እናም ከአምስት ወራት በፊት የሁላችንም ምኞት ሙሌና ገኒ ታርቀው እንድናያቸው ነበረ። በተለይ ደግሞ ለልጆቻቸው ስንል ማለት ነው። ልጆቻቸው ለአባታቸው የተለየ ፍቅርና ያላቸው ለእናታቸውም እንደዛው። እናም አንድ ላይ ሆነው ቢያሳድጓቸው ምን አለበት እያልን እንመኝ ነበረ። እናም ሁላችንንም ሰርፕራይዝ ባደረገ መልኩ በልጆቻቸውና በቅርብ ወዳጆቻቸው አስታራቂነት፣ ዳኝነት፣ ሽምግልና አማካኝነት ከአስራ አራት ዓመት የፍቺ ቆይታ በኋላ ነው ዳግም እንደገና ጥንዶቹ በቆንጆ ሪዞርት ውስጥ ጋብቻቸውን የፈጸሙት። እኔና ሙሌ አንድ ላይ የመሆን እድል የለንም፣ ተለያይተን ልጆቻችንን ብናሳድግ እንደሚሻል ሁለታችንም ተስማምተን አምነንበት ነው የተፋታ ነው ነገር ግን እንጠላላለን ማለት አይደለም። እኔ ለሱ ጥላቻ የለኝም፣ እሱም ይጠላኛል ብዬ አላስብም። ጓደኛዬ ነው ቤተሰቤ ነው ብላ እንግዲህ ለሰይፉ በፍጹም አንድ ላይ እንደማይሆኑ ነበር የነገረችው። ነገር ግን እንግዲህ ታሪክ ተቀይሮ ከአምስት ወራት በፊት ድንገት ሳናስበው ሰርፕራይዝ ባደረገን መልኩ ነበረ የዳግም ጋብቻቸውን ቪዲዮ የፖሰቱልን። ከዳግም ጋብቻቸው በኋላ ልጃቸውን መክሊትን በመጀመሪያ ዲግሪ በሕግ አስመርቀዋል። የምርቃቷ ዝግጅትም ሰፋ ያለ ነበረ። እናም ያን ቀን ገነት ንጋቱ ያደረገችው ይሄ ቀሚስ ያው ሁሉም ቤተሰቡ ተመሳሳይ ልብስ ነው ያሰፋው የጥበብ ልብስ ገኒ ያደረገችው ግን ሆዷን ጎላ አድርጎ የሚያሳይና እሷም አስር ጊዜ ሆዷን ተነካካ ስለነበረ ነፍሰ ጡር ነች ወደሚል ድምዳሜ ደረስን። በዚህ ፎቶ ብቻ አይደለም የደመደምነው። የምርቃቱ ጊዜ በአዲስ አበባ ዩኒቨርሲቲ ገኒና ሙሌ የተንሸራሸሩ ያሳዩን ቪዲዮም ላይ እንዲሁ አስሬ ሆዷን ተነካ ነበረ። በተጨማሪም ደግሞ ገኒ ለመክሊት የምርቃቷን ስጦታ የሚሆናትን የወርቅ ሀብል ስትገዛላትም እንዲሁ ሆዷ በደንብ ይታይ ነበረ። ተመልከቱ። እናም ከዚህ ተነስተን ነበረ ገኒ አርግዛለች ያልነው። ምክንያቱም ከዚህ ቀደም የነበራትን ቪዲዮዎች እኔ በደንብ ለማየት ሞክሬያለሁኝ። የሆዷ ልዩነት በደንብ ያስታውቅ ነበረ እና አሁን የተወለደው ልጅ የእሷ ባይሆንም እንግዲህ ምናልባት ከወራት በኋላ የእሷን የመውለድ ዜናም ልንሰማ እንችላለን። ነገር ግን አሁን የተረጋገጠ ስላልሆነ ስለሱ ምንም ነገር ማለት አልፈልግም። ሌላው እንዴት በ50 ዓመቷ ልትወልድ ቻለች? በሀምሳ ዓመቷማ ልትወልድ አትችልም የምትሉት ያው እግዚአብሔር ካለ የማይቻል የማይሆን ነገር የለም። እንኳን በሀምሳ ዓመቷ ከዛም በላይ ቢሆን ልትወልድ ትችላለች። ያው በተፈጥሮ ሕግ ብቻ ሳይሆን በተለያዩ መንገዶችም አሁን ላይ ልጅ ይወለዳል። የሰባ አምስት ዓመቷን ሴትዮም ሰምተናል አደለ የወለዱትን። እናም አዲስ ነገር አይደለም። በህክምናው የሚቻል ነገር ነው። እሱ የእድሜዋ ጉዳይ የሚያከራክር የሚያጨቃጨቅ ነገር አይደለም። ኢቭን በተፈጥሯዊ መንገድ እንኳን በ50 ዓመታቸው በ52 በ53 የወለዱ ሰዎችን ሰምተናል። ገኒም በቅርቡ ነበር 50ኛ ዓመቷን ያከበረችው። እናም በእድሜዋ ምክንያት ሳይሆን ነገር ግን የተወለደው ልጅ የሌላ ሰው ነው፣ የገኒ የወንድሟ ልጅ ነው፣ በሄመን ሆስፒታል ውስጥ የተወለደ። እግዚአብሔር ያሳድግላችሁ ቤተሰቡ በሙሉ እንኳን ደስ ያላችሁ ገኒ መክሊት እንዲሁም ቅዱስ ግን አጨብጭቤላችኋለሁ፣ የላችኋለሁ። በደንብ ነው የሸወዳችሁን። ምክንያቱም እኔ ለማጣራት ሞክሬ ነበር። ወዲያውኑ የመክሊትን አየሁኝ ቅዱስን አየሁ ምናምንና እውነት ይመስላል። ለዛም ነው እኔ እንግዲህ እንደምታውቁት መረጃዎችን ብዙ ጊዜ አጣርቼ እውነተኛ ትክክለኛ መረጃዎችን ነው የማቀርብላችሁ። አንዳንዴ ግን ከሰው ስህተት አይጠፋም። ለዛውም በበዓል እንግዲህ አፉ በሉኝ። ሌላው ደግሞ የሚገርመውና ገኒን ይቅርታ ማለት የምፈልገው የተጋቡት የዛሬ አምስት ወር በመሆኑ አሁን ላይ እንግዲህ ከወለደች የአራት ወር ነፍሰ ጡር ሆና ነው ማለት ነው ያገባት ብዬ ነበረና እንግዲህ እውነት አይደለም። ለሱም ሙሌና ገኒን ይቅርታ መጠየቅ እፈልጋለሁኝ። በደንብ አድርጋችሁ ነው ፕራንክ የሰራችሁን፣ ፕራንክ ያደረጋችሁን። ወገን አጨብጭብ የሚባለው እዚህ ጋር ነው። በጣም ተደንቅ ያለሁኝ እኔ ምክንያቱም እሷ እርጉዝ እንደሆነች እንደተወራባት ስላወቀች መረጃውም ስለሚደርሳት ሶሻል ሚዲያም ስለምትከታተል እንዲሁም ሌሎች ሰዎች አርግዘሻል እን አርግዛለች የሚል እኮ ወሬም ሰማን ስለሚሏት ያንን አስታካ ነው የወንድሟን ልጅ መወለድ ምክንያት አድርጋ እንድንንጫጫበት ያደረገችው ተሳክቶላታል። ያው ሶሻል ሚዲያ ላይ ስማችሁ እንዲነሳ ማድረግ፣ ሰዎች ስለ እናንተ ሰርች አድርገው እንዲያዩ ማድረግ ትልቁ ትልቁ ቁልፍ ነገር ነውና ገኒ በደንብ ገብቷታል። አድናቂሽ ነኝ፣ ሙሉ ቤተሰቡ በጣም አድናቂያችሁ ነኝ። በዚህ መሀል ግን ተሳስቼ ያሳሳትኳችሁን በሙሉ ይቅርታ ለመጠየቅ እወዳለሁ።